ሺኤን እና ተሙ ላይ በኢሜላችሁ ወይም በስልክ ቁጥራችሁ ከፍታችሁ ከገባችሁ በኋላ ፍሪ ጊፍት ይሰጣችኋል። ድጋሚ ግን በዛ ኢሜል ሁለተኛ ፍሪ ጊፍት አይሰጣችሁም። ስለዚህ ተጨማሪ ነፃ ስጦታ ማግኘት ከፈለጋችሁ አዲስ ኢሜል መክፈት አለባችሁ ማለት ነው። ስለዚህ ይህንን ኢሜል እንዴት አድርገን መክፈት እንደምንችል አሳያችኋለው። ሰብስክራይብ አድርጉት ቪዲዮን ላይክ አድርጉት፣ ሀሳብ አስተያየታችሁ ኮሜንት ላስቀምጡልኝ። ወደ ቪዲዮ የጎግል አካውንታችን ላይ እንገባና አድ አናዘር አካውንት የሚላለ እሱን እንነካለን። ከዛ በኋላ ራሱ ይከፍትልናል ማለት ነው በኋላ ክሬየት አካውንት የሚለውን እንነካና ፎርማይ ፐርሰናል ዩስ የሚለውን እንመርጣለን ማለት ነው። ምክንያቱም ለግላችን ነው መክፈት የምንፈልገው። ስለዚህ እሱን ከመረጥን በኋላ ፈርስትኔም ፈርስትኔም አስገባለሁኝ ሁለተኛ ላይ ሰርኔም ያው ስማችሁ ማስገባት አለባችሁ ማለት ነው። ከዛን ኔክስት ትለዋለሁ ማለት ነው። ከዛን የተወለዳችሁበት ቀን ዴ መንዝ እንደዛው ከዛን አመተ ምህረት በአውሮፓ ማለት ነው። ከዛ ኔክስት፣ ምንድን ነው ጾታ መምረጥ አለብኝ። ፊሜል ኦር ሜል የሚለው ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉትና ከዛ ኔክስት። ከዛ ቅድም ያስገባኋቸው ስሞች መጥቶልኛል፣ አንደኛና ሁለተኛ ላይ አምጥቶልኛል ከአንደኛና ከሁለተኛው የሚመቸኝ ካለ መርጣለሁኝ የሚመቸኝ ከሌለ ግን ክሬት ዩር አውነር ጂሜል አድሬስ የሚለውን ምርጥና ሌላ አስገባለሁኝ ማለት ነው። ስለዚህ እኔ ሁለተኛ ላይ ያለውን ወሲላ ጀም የሚለውን እሱ ስለተመቸኝ እሱ ሁነልኝ አደርግና ኔክስ ትለዋለሁኝ ማለት ነው። ከዛን ፓስዋርድ ጠንካራ የሆነ ፓስዋርድ ከፊደልም ከቁጥርም ካፒታል ሌተር ስሞል ሌተር የተቀላቀለበት ዳስገቡና ይህንን ኢሜይል ጽፈን ማስቀመጥ አለብን ማለት ነው። ምክንያቱም ምንድን ነው ይሄ ፓስወርድ ማወቅ አለብን ማለት ነው። ሌላ ጊዜ ኢሜላችን ለመክፈት ስንፈልግ በዚህ ፓስወርድ ነው የምንከፍተው ማለት ነው። ስለዚህ አሁን ኔክስት ትለዋለሁን። ኦኬ ሪቪው እያረገ ነው ያው መቶልኛል፣ ወሲላ ጀም ብሎ መቶልኛል። ስለዚህ ይሄ ነው የሚለኝ ማለት ነው። ኔክስት ትለዋለሁኝ ከዛን አያግሪ፣ ያው በዚህ ህግ ተስማምች ያለው ማለት ነው። ከዛን አያግሪ ያልኩት ቼክ አርጎ ይሰጠኛል ማለት ነው። ራሱ አውቶማቲካሊ ከፍቶልኛል። ቀጥታ ወደ ተሙ ይዞኝ ይገባል ማለት ነው። የተከፈተውን ኢሜል አብረን እናየዋለን። የው ከላይ ወሲላ ጀም ብሎ መጥቶልኛል ስለዚህ ኢሜልን በትክክል ከፍቻለሁኝ ማለት ነው። ስለዚህ እናንተም እንደዚህ ያድርጋችሁ፣ ከፍታችሁ መጠቀም ትችላላችሁ ማለት ነው። ሌሎች ቪዲዮዎችንም እያያችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።